አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ በየትን በየትም አገር የምትገኙ የአገር የልጆች ሰላም ናቸው ወይ ለው አልሀምዱሊላህ ሰላም ነኝ ዛሬ እንግዲህ ከቤት ወጣ ብለን መዝረዓ የሚባል ቦታ ሂደናል እንግዲህ እንደምታዩት ማሻላ ማሻላ በጣም ነው የሚያምረው ልጆቹ እየተጫወቱ ነው እንደምታዩ እዚ ጋር ኳስ መጫወቻ አለ በጣም ነው የሚያምረው። እንዴት ናችሁ? ሰላም ናችሁ ወይን ያለው አልሐምዱሊላህ፣ ሰላም ነኝ። ዞር ዞር ብዬ እስኪ ላሳያችሁ ውዶቼ። እና እንዴት ናችሁ ልኝ የሰሚራ ወሎ ዩቱብ ቻናል ተከታታዮች ሰላም ናችሁ ወይን ያለው አልሐምዱሊላህ፣ ሰላም ነኝ። እናንተ እንዴት ናችሁ? ባላችሁበት አላህ ህዝነትና ራህመት አይለያችሁ እያልኩኝ ቪዲዮዬን ከመጀመሪያ በፊት ዱዓ አደርጋለሁኝ እና ይሄን ይመስላል ውዶቼ

ይቀጥላል ከዛ መኪና ቆመበት ድረስ ክፍል ነው እንዳለ ማለት ነው። ውስጡ በጣም ብዙ ክፍሎች አሉት እና ይሄን ይመስላል ውዶቼ። ሀዲቃውን እኔ ዘወር ዘወር እያልኩኝ በዛውም እኔም ጎበኘት እያልኩኝ እናንተንም ላስጎበኛችሁ አብረን እንሄድ ውዶቼ። እንደዚህ አይነት ቦታ አሳይቻችኋለሁ። ላይክ፣ ሸር፣ ሰብስክራይብ እንደምታደርጉኝ እርግጠኛ ነኝ። ይሄን ይመስላል። በጣም ነው የሚያምረው። በዚህ ጋር ያ ሀይዋናት አለ። ያው ሀይዋናት ስላችሁ ፈረስን፣ ዶሮ ምናምን። አሁን መሽቷል። ያው ተዘግቶባቸዋል። ቀደም ልጆቹ እንተ ሲጫወቱ ነበር ሀይዋናቱ ጋር። ፈረሱ ላይ ረክበው በጣም ደስ የሚል ጊዜ ነው ያሳለፍ ነው በጣም ያምራል ማሻአላ ነው በጣም ነው የሚያምረው ማሻአላ እናንተ እናንተ እንዴት ናችሁ ውሏችሁ እንዴት ነበር የእኔ ውሎ ይሄን ይመስላል እንግዲህ ኢንሻአላህ ነገ በቀን በቀን ላይ ቦታውን አሳያችኋለሁ የምሽት ስለሆነ ይሄንን በቀን ስ ቪዲዮ አድርጌ ያሳያችኋለሁ ውዶቼ እንደምታዩት በጣም ነው የሚያምረው በዝም ቀን ሲሆን በጣም ያምራል። በጣም ብዙ ነን። ይሄ የዶሮዎቹ ነው። ይሄ በቀን ዶሮዎቹ ምናምን ፈረሶቹን። ያው የገጠር ልጅ መቼም ይሄን ይረሳዋል። በያለለም እንርሳው እንኳን ብንል አይረሳም። አንዳንድ ጊዜ እኛ የከተማነን ቦሌ ቦሌ ላይ ነው የተወለድነው፣ ከአዲስ አበባ ነኝ የምትይ ብዙ ሰዎች አላችሁ። ይቅርታ ግን በዚህ አጋጣሚ መሳደቢ ሳይሆን የትም ቦታ ቢወለድ ያው መወለድ አይወስነውም። እኛ ማወቃችን ነው ትርጉሙ። እና ውዶቼ ይህን ይመስላል። ግጥም ያልኩት የገጠር ልጅ ነኝ እኔ። ተመልከቱ፣ ዋው ነው ዋው ዋው አይባንም። ለሙስኛ ማሻ ላ ነው የሚገነው ማላ። በጣም ያምራል። ይህን ይመስላል ውዶቼ እንደዚህ ነው። ላይክ ሸር፣ ሰብስክራይብ ስለምታርጉኝ በጣም ነው የምንመሰግነው የምታጠናክሩኝ፣ እህቶቼ በጣም አመሰግናለሁ። በየትም በየትም ቦታ የምትከታተሉኝ እህት ወንድሞቼ አላህ ያክብራችሁ፣ አላህ ይውደዳችሁ ከኔ በላይ። እንደምታዩት ይሄን ይመስላል። ኢንሻአላህ ነገ ደግሞ ሰውን ሳላስገባ እንደዚህ ጫጣታ ሳይኖር በጠዋት ተነስቼ ቪዲዮ አርጌ እለቅላችኋለሁ፣ ውዶቼ ያለሁበትም ቦታ